ሮዛ ቡና ቀራርባ ባሏን እየጠበቀች ነበረ። እናም የዴብ ፍቅረኛ የነበረችው የድሮ ሂዋን ከአጠገቧ ቁጭ ብላ ነበረ። ሂዋን የድሮ የሮዛ ጓደኛ ነች፣ ግቢ በሚማሩበት ሰዓት አብሮ ተምረዋል። እናም ቁጭ ብለው እያለ ዴብ በመሀል ይመጣል። ዴብ ምን መጀመሪያ ውጭ ላይ ቆሞ እየተከዘ ነበረ። ቆይ አሁን እንዴት ነው? ከሂዋን ጋራ ምላየት ያለብኝ? ሂዋንን ምን ማድረግ አለብኝ? አላ ደግሞ ሮዚ ከሰማች ጥሩ አይፈጠርም፣ ሲል ብቻውን በሀሳብ ተውጦ በር ላይ ቆሞ ነበር። በዛ መሀል ሉሊት ወደ ሱቅ ለሚሄድ ስትወጣ ታየዋለች። እንዴ ወንድሜ ምኑን ነው እዚህ በትካዜ የሄድከው? የለህም እኮ በሀሳብ ሂደሃል። ምኑን ነው ስትለው፣ አይ ምንም አልሆንኩም፣ ዝም ብዬ ነው እዚህ ስለ ስራ እያሰብኩ ነው ይላታል። ስራ በስቶ ብከሆነ እኔ አግዝሃለሁ፣ የምችለውን ያክል ሁሉ እኔ አግዝሃለሁ ወንድሜ ስትለው ሉሉትዬ አንቺ እኮ ሁልጊዜ ለእኔ ተስፋና ብርሃን ነሽ እና ምንም ችግር የለውም ሲላት አንተ እኮ ለእኔ ታስፈልገኛለህ፣ ብርሃኔ ነህ ለእኔ። አይዞህሽ ወንድም አለም ግን እንደዚህ ስላሰብክ አይደለም። ሀሳብን ብታካፍለኝ እኔ ብጋራህ ደስ ይለኛል። ምንድን ነው የተፈጠረ ነገር አለ? እንዲህ ስትለው በፍጹም ምንም ችግር የለውም የእኔ ትንሽ እህት። ታነሽ እህት ብትኖረኝ እውነቴ ነው የምልሽ ሉሊት ልክ እንዳንች ነበር መወዳት ግን ታናሽ እህት የለኝም። የእኔ ትንሿ እህቴ በጣም ወድሻለሁ። እንደ ትልቅ ሰው የምታጽናኘኝ የምትመክርኝ፣ ብቻ አላቅም ተስፋዬ ነሽ። ሁልጊዜም ካጠገቤ እንደዚህ በምትኝ ሰዓት ብዙ ነገሮች ከላይ ላይ ይወገዱልኝ፣ ታውቂያለሽ። እናም በጣም ነው የማመሰግንሽ ሲላት፣ ምንም ችግር የለውም ለማንኛውም አይዞህ መጣው ስትለው፣ ይህ ልትሄጅ ነው? አይ እዚህ ሱቅ ደርሼ የመጣው ወንድሜ ትለውና ወደ ውጭ ትሄዳለች። ቆይ ግን እኔ የምለው ልጅ ግን እንዴት እንዴት ነው የምታስበው? እድሜዋ ልጅ ግን አስተሳሰቧ ደግሞ በጣም ትልቅ ምን የምትገርም ልጅ ነች እያለ እሱም እዛ ቁሟል። ከዛ በስተመጨረሻም ወደ ውስጥ መግባት ስለነበረበት ወደ ውስጥ ይገባል። ሮዛ ቡና እያፈላች ነበረ። እንደገባ ሰላም ናችሁ ብሎ ሲገባ ሮዛ ከእዛችሁ ከባሏ ሚስት ጋር በነበራት ጊዜ እኔ ምልሽ እንዴት ነበረ? ውጭ እያለሽ እንዴት ነው ቆየሽ? አረለ ምን ያህል ጊዜ ሆነን ከተለያየን? ሲላት ስትላት በቀላሉ ቢያንስ አንድ አስራ አንድና አስራ ሁለት ዓመት ይሆነናል ከሄድኩኝ ትላታለች። አልተመለሽም፣ ከዛን ወዲህ በፍጹም አልተመለስኩኝም። ገናውን የመጀመሪያ ነው ስመጣ። እናም ያው ወንድሜን ለማግኘት ነበር የመጣሁት፣ ግን ወንድሜን የማገኘው አይመስለኝም። ወንድሜን አግኝቼ ከወንድሜ አጠገብ የራሴን ሕይወት መስርቼ መኖር ነበር የምፈልገው፣ ግን እንደዛም ይሆን አልመሰለኝም አሁን ላይ ሳስበው ትላታለች። ማለት እንዴት በቃ ወንድሜንም ገና አላገኘውትኝም። አልመለስም ብዬ ነበር ግን አሁን መመለስ መመለሴ የማይቀር ነው ትላታለች ሮዛም ቆይ እዚህ ተቆያለሽ? እንደ እዚኛ ጋ ስትላት፣ አይ ምናልባት አይመስለኝም እርግጠኛ አይደለሁም ስትላት፣ እዚህ ኢትዮጵያ ውስጥ እኮ መቆየት ማለት እኮ በራሱ ሲሆን መግባት ማለት ነው። ስለዚህ አንቺ ዝም ብለሽ አትቆይ እዚህ አትቅሬ፣ ሂጂ ወደዛ ወደ ነበርሽበት ሀገር፣ እዛ ይሻልሻል ትላታለች። አዎ እኔም እንደዛ ብያለሁ፣ አሁን አስቤ ያለሁ መሄድ አይቀርም ምክንያቱም እዚህ ያሰብኩት ነገር አልተስተካከለልኝም ስትላት፣ በመሀል ዴብ ይመጣል ዴቭ ሲመጣ እንዴ፣ የኔ ፍቅር መጣ እንዴ ስትለው እሷም ትደነግጣለች። ማለትም ሂዋን ትደነግጥና ቆይ ምንነሽ ነው ሲላት አይ፣ የኔ ፍቅር ስትል ነበረ። ሂዋን የደነገጠችው የኔን ፍቅሬን እሱ በእሷ አፍ እንዴት የኔ ፍቅር ተብሎ ይጠራል? ትላለች። እናም በዛ መሀል እሷን ለመነሳትና ከዛ ለመሄድ ስትል እንዴ፣ ወዴ ልትሄጂ ነው ቆንጅ ቁጭ ብዬ፣ ቡና እኮ እየፈላ ነው። ደርሶ አልተጠጫለች ትላታለች። አይ ወደ ውጭ ወጣ ብዬ ንፋስ አየር ተቀብዬ ልምጣ ስትል፣ ዴቭም ግራ ተጋብቶ ስለነበር ሁለቱም ይደነጋገጣሉ። ዴቭ ምን ሆነ ፍቅር? እንዴ ጥሩ ስሜት ላይ አይደለም ያለው? አዎ ትንሽ ስራ በስቶብኝ ነበረ እዛ ይቼ፣ ያው አሁን ከአራት ቀን በኋላ ስለሚመጡ እንግዶቹ ለእነሱ ማድረግ ያለብን ነገር እየተነጋገርን ነበር ይላታል። ግን እኮ ከዛ በፊት አንድ ቀን አስቀድመው የሚመጡ ይመስለኛል ስትል ትናገራለች አዲሷ ፍቅረኛ ሂዋን የሂዋን ማወቅ እንግዶቹን መምጣት ሮዛን አስደንግጧታል አልገባኝም አንቺም ታውቂያለሽ እንዴ ስትላት እንዴ ብሎ እሱም ሲያያት ማለቴ ቅድም ስታወራ የሰማሁህ መሰለኝ በስልክ ከአንድ ቀን በፊት ይመጣሉ ስትል የሰማሁህ መሰለኝ ስትል እሱም ግራ ተጋብቶ እሺ አዎ አላለም። አደለምማ፣ አላለም ዝም በማለት ደንግጦ እሷን እሷን እያየ እሷም ደንግጣ ስለነበር ከነሱ አጠገብ መሄድ ስለነበረባት ተነስታ ወታ ትሄዳለች። ቆይ እኔ ምልኬ እኔ ፍቅር፣ ተነስና ልብስ እንቀይር እንጂ ከመጣ ከሰዓት ጀምሮ እኮ ጥሩ ስሜት ላይ አደለም ያለው ስትለው፣ አዎ ያው እንደነገርኩሽ ስለደከመኝ ነው ይላታል። ሮዚም ግራ ተጋብታ ይሄ ነገር ወዴት እያዘገመ ነው፣ ወዴት እየሄደ ነው፣ ነገሩ እንዴት ነው ትላለች። እናም ቡናውንም ከጨረሱ በኋላ እሷም ሞታ ስለነበረ ባንቴሮ ሳሎን ብቻውን ቁጭ ብሎ ነበር። ለመነሳት እያጣጣረ ነበረ። የሞት ሞቱን መነሳት ስለነበረበት እንደምንም ብሎ ተነስቶ ሊቆም ስል እኮቴ ይሰማል። እንዴ ስትል ሮዚ ነበረች የመጣችበት። በድንጋጤ ተመልሶ ሲወርቅ ምን ነው ነፍሰክ በጨርቅ ነው እንዴ ተቋጠረችው? ስትለው ተይው እባክሽ፣ አይምሰልሽ። ከእኔ ነፍስ ከአንቺ ነፍስ እየእኔ ነፍስ ትበረታለች። ሮዚ ግን እመኝኝ ሙች እውነቴን ነው ይላታል። ማለት እመኝኝ አይ ምንም ደግሞ ዛሬ በጣም አምሮብሻል ቆንጅዬ ነሽ ሲላት፣ አልገባኝም የኔን ቁንጅና እንዴት ነው ወይስ የሰላም ወይስ የፍቅር ነው ስትለው፣ አላቅም እንዴት እንደሆነ ብቻ ግን ዛሬ ደህና ነሽ ቆንጆ ነሽ፣ ያው ውስጥሽ በቅናትና በመጥፎ መንፈስ የተሞላ ቢሆንም እንደዛ ብልዬ ባሳልፍልሽ አይሻልም ይላታል። ሂዋንም መታ በነበረበት ሰዓት እዛ ቁጭ ብላ እያለ በቃ እናንተ ተጫወቱ እኔ መጠው የሆነ ቦታ ደርሺ ልምጣትልና ሮዚ ጥላቸው ትሄዳለች ባንቴሮ አጫውታትሽ የእንግድነት ስሜት እንዳይሰማት ብላት ነበር የሄደችው በዛን ሰዓት ባንቴሮ የሚለው ድምጿ ጭንቅላቷ ላይ ያቃጭላል ቆይ አንተ እንደዛ በግሬስ የተጨማለቀ ቱታ ለብሰህ ግቢ በር ላይ እየጠበቅ ሩዛን የምታስቸግራት ባንቴሮ ማለት አንተ ነህ አንተ ነህ ስትለው አዎ አላለም። ዝም ብሎ የአይን አይኗን እያየ ጠበቃት። አንተ ነኮ ይሰራለም ስትለው አዎነኝ ይላታል። እሚገርም ነው። እና ቆይሽ አሁን እንዴት እዚህ ተገናኛችሁ? እንዴት መጣችሁ? ሲል ባንቴሮ ደነገጠ። ምክንያቱም ይሄንን ነገር ዴብ ከሰማ ነገሮች ሁሉ ሊበላሹበት ነው። ዴብ ከሰማ እንደዚህ የሰራልኝን መልካም ስራውን ደግሞ በሌላ ጸብ ሊመጣ ነው። ዴብን መካሳ አለብኝ እያለ እያሰበ ነበር። እሷ ግን ነገሮች ልታፈርጣቸው ነው አሁን ላይ። ሂዋንም ዴብን የራሷ ማድረግና ይህንን መንገድ ተጠቅማ ሮዛንና ዴብን ማለያየት አስባለች። አሁን ስራ ይንሰራለሁ አንተ እየተቃጠልክ እዚህ አትኖርም። ስለዚህ እኔ ነገሮችን አስተካክላለሁ ትላለች። እንዴት እንዴት እንደማደርግን ያውቃለሁ።